ቤተሰቦቼ የትም እንዳይመስላችሁ፣ ሊቢያ ወይም ሳኡዲ እስር ቤት እንዳይመስላችሁ። ዱባይ፣ ዩናይትድ አረብ ኤምሬትስ፣ ዱባይ። የዱባይ ህግ እንግዲህ ታውቃላችሁ፣ ማንኛውንም ዜጋ አክብሮ ከሀገሩ ተቀብሎ በስነ ስርዓት ስራ የሚያስገባበት ሀገር ነው። ነገር ግን እኛ በራሳችን ዜጋ በራሳችን ወንድም በራሳችን እህት እንዴ ዝኩ ነን እየተሰቃየን ከኢትዮጵያ አራት መቶ ሀምሳ ሺህ ብር ከሶስት መቶ ሀምሳ ሺህ ብር እስከ አምስት መቶ ሺህ ብር እየከፈሉ ወንድሞቻችን እየመጡ እዚህ ጋር ሱቅ ላይ ትሰራለህ፣ የመኪና ሾፌር ትሆናለህ፣ የሞተር ሾፌር ትሆናለህ እያሉ እያታለሉ እያመጡ አንድ ቤት እነዚህ የምታዩቸው ሀያ ወጣቶች ናቸው። አንድ ቤት ታጉረው፣ አንድ ደላላ መሰላችሁ ደግሞ የሚያጉራቸው? ሁለቱ የሌላ ደላላ፣ ሶስቱ የሌላ ደላላ፣ አምስቱ የሌላ ደላላ፣ ሁላቸውም አንድ ቤት በሶስት መቶ ብር በሁለት መቶ ብር ተከራይተው ወንድሞቻችንን እያመጡ ዝጋ ያጉራሉ። አያችሁ፣ አያችሁ ምን ላይ እንደተኙ። ይዟቸው ቀን የቀን ስራ ሲለፉ ይውላሉ። ማታ ላይ ገብተው የሚበሉት የለም፣ የሚጠጡት የለም፣ የሚለብሱት የለም። ይሄው እዚህ ሲሚንቶ ላይ እንደዚህ እኮ ነው የተኛሉ። እሱ ግን አሁን ዘና ብሎ ከቤተሰቦቹ ጋር ተቀምጦ ላይፉን እየቀጨ ነው። በማን ብር? በእነዚህ ልጆች ብር። ቆይ አንተ ግን የእውነት የሰው ፍጡር ነህ? እንደዚህ ሆነው የተቀበልካቸው ብር ይበላሃል። አፈር ብላ፣ አፈር ብላ። አንተ ብትኖርም አትጠቀም፣ ብትሞትም አትጎዳም። ግን በጣም የሚያሳዝነው ነገር ምንድ ነው? ይህንን ሁሉ መከራ፣ ይህን ሁሉ ስቃይ እያየን አሁንም ከኢትዮጵያ ወንድሞቻችንን የአክስታችንን ያጎታችንን ልጆች ለማምጣት የምናስብ ልጆች፣ ቆይ ምንድን ነው ሐሳባችን የእውነት ይሄ ነው ለማለት በጣም ይከብዳል። ነገር ግን አሁን ላይ እያየን ያለነው ነገር ያው እንደምትመለከቱት ከኢትዮጵያ ይህን ያህል ሽብር ከፍለው መጥተው እዚህ ጋር እንደዚህ እየተሰቃዩ ነው ያሉት። ነገር ግን አሁን ላይ በጣም ደስ የሚለው ነገር ቢኖር የኢትዮጵያ ኮሚኒቲ የኢትዮጵያ ኤምባሲ ሰምቶ እግዚአብሔር ይስጠው ለመርዳት ወደ እነዚህ ወደ ልጆች ጋር አቅንቷል። እሱም ከባድ እርምጃ እንደሚወስድና በተደጋጋሚ እንደዚህ ያሉ ለቅሶዎች እየደረሷቸው ስለሆነ አሁን ባወጣው ህግ መሰረት ከባድ እርምጃ እንወስዳለን ሲሉ በትት እናስታውቀውናል። እኛም ይሄ ሁሉ ነገር የሚሆነው በነገራችን ላይ በእኛ ነው መዳም ቤት እየሰራላለ ነው። የእውነቴ ነው እምላችሁ። በእርግጥ ብዙዎቻችሁ መዳም ቤት የምሰራ ልንቁ ትችላላችሁ፣ ነገር ግን ሁሉም ነገር ቢሆን በመዳም ቅመሞች ነው ይሄን እንዳዘነጉ ቤተሰብ አሁንም ቢሆን ለዚህ ለኮሚኒቲ ያደረሱት የመዳያ ቅመሞች ናቸው። በፊት ዝቅ ብለው የሰሩት እህቶቻችን ወንድሞቻችን፣ ዛሬ ላይ እኛ ያለፍነውን ህይወት ለምን ወንድሞቻችን እህቶቻችን ያልፋሉ ብለው ለእኛ ጠበቃ ቁመው እየተከራከሩልን ያሉት ከዛሬ አራት ዓመት አምስት ዓመት በፊት ሚድያ ቤት የሚሰሩት ወንድሞቻችን ናቸው። ለነዚህ ደግሞ በጣም ክብር ይገባናል። ሁልጊዜ ስናለቅስ ስናዝን አይዟችሁ ብለው አጽናንተው፣ ህገወጥ የሆኑትን ብር አዋጥተው ህጋዊ አድርገው፣ ስራ ያጡትን ስራ ሰጥተው ሙሉ ሰው እንድንሆን ያደረጉን ሶሻል ሚዲያ የሚጠቀሙት ወንድሞቻችን ናቸው። በእርግጠኛም እነሱን ቢያንስ ፎሎ ማድረግ ራሱ አንድ ትብብር ነው። ሸር ማድረግ፣ ኮፒሊንግ ማድረግ፣ ታፕታፕ ማድረግ፣ ላይቭ ላይ ገብተው እንደዚህ እርዳታ ሲረዳ ራሱ የ እና ውድ ቤተሰቦች፣ እዚህ ጋር ልነግራችሁ የፈለጉት ነጥቡ ምንድን ነው፣ እኛ አረብ ሀገር ያለን እህት ወንድሞቻችሁ አትምጡ። እዚ ሀገር በጣም ችግር ነው፣ ስራ የለም። በህገ ወጥ ደላላ አትምጡ ስንላችሁ እኛን ደግሞ እንደ መቀኝነት ወይም ሰርተን እንዳንለወጥ የፈለግን እየመሰላችሁ በህገ ወጥ ደላላ እየመጣችሁ እንደዚህ ፈተናችሁን ለምታዩና እንደዚህ ለምትሰቃዩ ወንድሞቻችን ይሄ ትምህርት ይሆናችኋል ማለት ነው። ነገር ግን ያው ካአሁን ቀደም ብዙ ጊዜ እንደዚህ እየተለቀቀ እናንተ ትምህርት እየወሰዳችሁ አይደለም ያው አሁን ላይ ደግሞ የኢትዮጵያ ኮሚኒቲ ኤምባሲ ስለደረሰልን፣ ያው በዚህ አጋጣሚ በጣም አድርገን እናመሰግናለን። ያው አሁን የመጨረሻ እርምጃ ይወሰዳል ብለን እናስባለን። ብዙዎች ያው ወደ ዱባይ የመምጣት እድሉ ከኢትዮጵያ ነው እና ስለዚህ ኢትዮጵያ ላይ ቁጥጥር ይደረግልን እያለ ነው። ግማሹ ደግሞ ያው ይዘጋም የሚል አለ እንዲሁም ደላሎች ተጠቁመው ደላሎች ይጠረጉልንም የሚል አለ። ያው እንግዲህ እስካሁን ድረስ ውሳኔ አልተወሰነም። ውሳኔው ይወሰናል። ውሳኔው ሲወሰን ደግሞ ይቀጣውን ይዤላችሁ እመጣለሁ። ያው ከዚህ ነገር ብዙዎቻችን ብዙ ነገር እንማራለን። ብዙ እህቶቻችን ወንድሞቻችን፣ ብዙ የተበላ ነው ብር አለና ስለዚህ አንድ መጥፎ ነገር ስናይ ሌሎቻችን ትምህርት መውሰድ ያለብን ምክንያቱም እኛ እዚህ ጋ የዱባይ ሰልባጅ ወይም የዱባይ ብልጭልጭ ለብሰን ቱክቱክ ላይ ስታውን ወይም በቃ የተለያየ ሚዲያ ላይ ስታውን ተመችቶ እንዲልቶን እየመሰላችሁ ራሳችሁን ወደ ጨለማ እየከተታችሁ ያላችሁ እህቶ ድሞቻችን በዚህ አጋጣሚ ጥንቃቄ እንድትወስዱ እናሳስባለን። እና ያው እንግዲህ ሌላ የምንምለው ነገር የለኝም። እውነት ለመናገር በጣም በጣም ነው የሚያመው፣ ከምላችሁ በላይ ወንድ ልጅ እንደዛ ሆኖ ማየት፣ በራሱ መተማመን እንዳይኖር ማድረግ፣ እንዲሁም ደግሞ የወንድነት ስሜት እንዳይሰማው ማድረግ ምን አገባህ፣ ምንም አታመጣም፣ አርፈስ ስራ እያሉ የቀን ስራ እየሰራ የሰራውን ደግሞ ለራሳቸው እየወሰዱ እንግዲህ የቀን ስራ ሰርቶ አንድ ወር ሙሉ ፀሐይ ላይ በራብ በጥም ተሰቃይቶ የሰራውን ነገር ግን እነሱ ብሩን ወስደው በመቶ ብር በሁለት መቶ ብር እያታለሉ ያው እንደዚህ ድራማ የሚሰሩ ደላሎችን እግዚአብሔር ልቦና ይስጣቸው። እንዲሁም ደግሞ ያው እንግዲህ ሕገ ወጥ ደላሎች በዛ አጋጣሚ ጥንቃቄ አደርጉ። ዛሬ እንደዚህ ተወራና ያው ነገ ትደግሙታላችሁ ማለት አይደለም፣ ወይም ትተውታላችሁ ማለት አይደለም። እናንተ አያረማችሁም፣ እንጊዜም እየተወራ ቀልድ እየመሰላችሁ እየደጋገማችሁት ነው። ነገር ግን አሁን የመጨረሻ እርምጃ እንደሚወሰድ አልጠራጠርም። ምክንያቱም እኛም ያን አራት መቶ ሺህ ብር ወይም ሶስት መቶ ሺህ ብር የምንከፍላችሁ በሳት ተቃጥለን የመዳምን አይን በነገራችን ላይ በዱላ መገረፍ ይሻላል፣ በአይነት መገረፍ ማለት ነው። ያን ሁሉ መገራ አሳልፈን ነው ወደት ሀገር ለሚመጡት የምንከፍለው ያንን ብር እና እናንተ ደግሞ ቁጭ ብለህ ላይፍህን እየቀጨሽ ሻህን እየጠጣህ ነው በአምስት ደቂቃ አናግረህ ያ ሁሉ ብር የምታገኘው እና ስለዚህ ለህሌና ብትሰራ አላለሁኝ እንደኔ ማለት ነው። እና ያ ሁላችንም የህግ የበላይነት ይቁም በማለት ፍትህ እንጠይቅ። በዚህ ቻናል የተለያዩ እንዴት ወሳኝ ወሳኝ የሆኑ መረጃዎችን ታገኛላችሁ። ቻናሉን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምትከታተሉን ቤተሰቦቻችን በጣም በጣም ክብራለን፣ ከልብ አድርገን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን።